እንግዲህ ሀይሚን እንደሰማችኋት፣ ወይ አምነህ እውነቱን ተናገር ወይ አታገኘኝም እንዳለችው ዛሬ አልመጣችም። ብሩኬ በጭንቀት ውስጥም ቢሆን መጥቷል። እኔን ግንግራ ገባይ ከስንት ጊዜ በኋላ ፋፊ በሀይሚና ብሩኬ መጣላት ውስጥ ምን አመጣት ምን አገባት? ቤተሰብ በመጀመሪያ ግን ዛሬ ከሀብና ከብሩኬ ስጀምርላችሁ፣ ያው ብሩኬ በሀብ ቤት መጥቷል። ሀይሚ ግን አልመጣችም። ያው እስካሁን ጠብቂያቸው ነበር። ከዚህ በኋላ ቪዲዮ አይለቀቅም። ሲቀጥል ደግሞ ሀይሚ ስልኳን እንዳጠፋፋች ነው ሲናገር የነበረው? ሀብ ማለት ነው። እኛ ና እንግዲህ ያው አስታራቂ ሆኖ ነው። ሀብን እንደምታውቁት ለሃይሚ የማያዳላም ለብሩኬ ማያዳላም ያጠፋን ሰው አጥፍቷል ነው የሚለውኝ። ና ከዚህ በፊትም ሃይሚን የተናገር ኳትኝ፣ ቀጣይ ላይ ብሩኬና ሀይሚ አንድ ላይ ሲኖሩ ዝም ብላ ብድግ ብላ መሄድ መልመድ የለባትም ነገሮችን ለብሩኬ አማክራ ነግራ ሁለቱም ተነጋግረው መሄድ አለባቸው በሚል ሀሳብ ነበረ ሃይሚን ጥፋተኛ ያደረግ ኳትኝ። አሁን ግን ሜቢ ብሩኬ ያደረግከው ነገር ካለ የግድ አስታውሰህ። ይቅርታ ጠይቃት። በቃ ባታስታውስም እንኳን ሄደ ሀይሚዬን ይቅርታ ጠይቃትኝ፣ ከዛ ደግሞ ሀይሚ የምትለውን እንሰማለን እያለ ያ ብሩኬ ላይ የተወሰነ ጫና እያደረገበት ነበረ። ብሩኬም ደግሞ ግራ ገብቶታል፣ ተጨንቋል። ይሄው ሀይሚ ያን ነገር ከተናገረች ጀምሮ አስባለው፣ አዋጣለው፣ አሰላስላለው። ነገር ግን ያጠፋውት ነገር ሊመጣልኝ አልቻለም። ስለዚህ ሀይሚ ናት እውነቱን ተናግራ ይሄን ይሄን ነገር ለምን አደረግ ብትለኝ እኮ ላስረዳትም ይቅርታ ልላትም ቀላል ይሆንልኝ ነበረ። እንዲያውም በጥፊ መታኛለች እኮ አላየህም? እያለ ነበረ። እኔም በዛ ሳለ ያው ሀይሚ ባይሆን ብያል ባይሆን ደስ ይል ነበር። ግን ደግሞ ከሆነ ያው በሰአቱ ተና የሀብት ሽመል ስድስት ሳለኝ ያው ስለ ተናደደችብህ ነው። ተናዳ ነው በሰአቱ የመታች እንጂ ሀይሚ ያስበው አይደለም ሲል ሀብ በቃ ይሆን አላደለ ታላቅነት፣ ወንድምነት፣ መከታነት ሲቅ ሲቀጥል ደግሞ ሁለቱ አንድ እንዲሆኑ ጥረቱ ፍላጎቱ አለ። አንዳንድ ሰዎች አሉ፣ አንዳቸውን ለብቻቸው ይጠሩና የሆነ ነገር ጫር ያደርጉባቸዋል። ከዛ ይሄ ነገር እንደዚህ ነው እንዲ ብለው እንዲያብሰለስሉ ጥያቄ ምልክት አድርገው የሚመልሱ ሰዎች አሉ። ነገር ግን እንደ ታላቅ ትልልቅ ሰዎች ሲቆጡ በውሸት ያስታርቃሉ፣ የሚባለው ዛሬ ሀብ ላይ አየውኝ። አያችሁ፣ ወንድሙን ማለት ነው። ስለተናደደች ነው የመታችሁ እንጂ ኖርማል ነው አለው። ገባችሁ አደለ? እንዲያውም ብሩኬ፣ እኔ ነኝ ሀይሚን ሥርዓት ማስያዝ የነበረብኝ እንደዚህ መሆን የለበትም ምናምን ሲል እንዲያውም ሀብ ለሀይሚ ነበር ሲያግዝ የነበረው። ይሄ ምንድን ነው? እንዲታረቁ ስለሚፈልግ በመካከላቸው ሌላ ሰው እንዲገባ ስለማይፈልግ ነው። ገባችሁ አደለ? እንግዲህ ያው ሀብ በመካከላቸው ሽምግልና ገብቷል። እኔ እንደዚህ ነገሩ እንደዚህ የሚካነን ወይንም ደግሞ ብቻ አልመሰለኝም ነበር። ታርቃችሁ የምትመጡ ነበር የመሰለ እያለ ነበር። እኛም እንደዛ ነበር የጠበቅነው ሲጀመር ትናንትና ኦር ከትናንት ወዲያ ሀይሚና ብሩኬ ታርቀው ምናምን ሁሉንም ነገር አስተካክለው ጨርሰው ነበር ይመጣሉ ብለን ስንጠብቅ የነበር አሁን ሌላ ዱብዳ፣ ሌላ ነገር። ስለዚህ ሀይሚዬ፣ እውነትም የሰማችው ነገር አለ፣ ያየችው ነገር አለ። በእርግጥ በብሩኬና በሀይሚ መካከል ወሬ ወይንም ደግሞ ቅንብር መቀናበር ዛሬ አይደለም የጀመረው፣ በጣም ቆይቷል እያለ ነበረ። ብሩኬን በመካከላችን ሀይሚና እኔን ለመለየት ብዙ ሰዎች አሉ፣ ነገር ግን ሁለታችን መጀመር ማንን ላይ ፍጥሮች ነን እያለ ነበር። እኔም ዞር ዞር ስል የሚገርማችሁ ነገር ፋፊን አምጥታችሁ ከብሩኬ ጋራ በጉራይኛ ዘፈን አቀነባብረው ምናምን አየውኝና የተረሳችሁን ሲጀመር፣ ፋፊ ማለት እኮ የብሩኬ ታላቅ ናት። አንድ ሰሞን ካስታወሳችሁ ብሩኬ፣ ሀይሚ፣ እንደዚሁም ኦዲየንስ ብቻ በመሀከላችሁ በጣም ትልቅ የችግር ተፈጥሮ ነበረ። ኦዲየንስ ለምን ከፋፊ ጋር ብሩኬ ፎቶ ተነሳ በሚል ማለት ነው። እኛ ሀይሚም ተናግራለች፣ በቃ ጓደኛው ናት። ኖርማል ጓደኛው ናት። እሷ ደግሞ ከሀገር ውጭ ናት። እስካሁን ካልገባች አላውቅም፣ ግን ከሀገር እንደወጣች ነው የማውቀው። እና አመታችሁ ብሩኬ የምትመጥነው ሀይሚ ሳትሆን ፋፊ ናት ብላችሁ ፎቶ የምታቀናብሩ ሰዎች ብሩኬ የሚያውቀው ህፃን አደለም። የሚጠቅመውንም የሚጎዳውንም በደንብ ያውቃል። እኔ ሲጀመር ማለት ነው በጣም የሚገርመኝ ነገር እኔ ሀይሚን አስበልጣችሁ ብሩኬን አነስ፣ ብሩኬን አስበልጣችሁ ሀይሚን አነስ ኖርማሊ የምታረጉ ሁላ አይመስለኝ። ማለት የንትና ደጋፊ የንትና ደጋፊ ሲባል እሰማለሁ። በእርግጥ ተከታታይ አደለሁኝም ግን ደግሞ እኔ ሁለቱንም በአንድ አይን ነው ማያቸው። ለምሳሌ ሀይሚን ሰብስክራይብ አድርጌ ብሩኬን ያለ ማድረግ አልችልም። ብሩኬን ፎሎ አድርጌ ሀይሚን ያለ ማድረግ አልችልም። ዛሬ ግን ዞር ዞር ስል ማለት ነው። አንዳንድ ቦታዎች ላይ እንደዚህ በድንገት የወጡ ቪዲዮዎች ናቸውኝ እና ሀይሚን ፎሎ ተደርገ ብሩክ የፎሎ ያልተደረገበት ቦታ የውኝ እንደዚሁ ተመሳሳይ ሰብስክራይብ ተደርጎ ሰብስክራይብ ያልተደረገችበት እኔ የምለው ሁለቱ እኳ አንድ ናቸው። ቀጣይ ህይወታቸውም ሀብቴ ራሱ እኳ አሁን እያስተካከለ እየተቆጣ አንዱን ከአንዱ አያበላልጥም። እየገሰጸ ያለው እኮ ለቀጣይ ህይወታቸው ማሳመር እንጂ አሁን እኮ ቀላል እኮ ነው መቆጣት። ሁለቱንም ሁለቱም ትንንሾች ናቸው፣ ታናናሾቹ ናቸው። ተቆጥቶ ምናምን ስርዓት ማስያዝ ይችላል። በመካከላቸው የተፈጠረውን ነገር ምናምን ጠይቆ ማስታረቅ ይችላል። ኖርማሊ መተውም ይችላል፣ ቀጣይ ላይ አብረው እንዲቀጥሉ ባይፈልግ ኖሮ ማለት ነው። ነገር ግን እነዚህ ልጆች ተለያይተው አይለያዩም። በመካከላቸው የሆነ ነገር ተፈጠረ፣ ይፈታል። ተለምዷል፣ የተለመደ ነገር ነው። እዚህ ጋር ደግሞ ሀይሚዬ ለምን ብሩኬን ትመተዋለች? በጣም ብዙ ሰዎች ያበሰጫቸው ነገር ነው። ንብረቷ ኮ ነው ብሩኬ ሲጀመር ማለት ነው። እንዴ ባሏ ኮ ነው እዚህ ጋር ባሏ ነው። ባትመታው ደስ ይለኛል እኔም ማለት ነው። ግን ደግሞ በሰዓቱ ተናዳ ነበር። ያናደዳት ነገር ምንድን ነው? ብሩኬ እንዲሁም እየተናገረ ነበር። እኔ ግራ ገብታኛለች፣ ቀልዷን ነው የምሯን ነው ምንም አልገባኝም፣ እውነቱን እንድነግረኝ ደጋግሜ የጠየኳት ነው ሁላ እያለ ነበር። እና ሀይሚዬ፣ እኔም አሁን ለአንቺ መልእክት ማስተላልፈው ማለት ነው፣ ስልክ መዝጋት መፍትሄ አይደለም። እንደገና ደግሞ ብሩኬ፣ እውነቱን አውጣ፣ በቃ እመን ማለትም መፍትሄ አይደለም። ጥፋት ከሆነ ጥፋት ይሄ ነው እንቅጭ እንቅጩ ንገሪው። እንዴ ከጥፊው ጋር እራሱ እውነቱን ማለት አንቺ ጋር ያለውን እውነት ይሄ እናደርጋለሁ ብትዩ ብሩኬ አይዋሽም፣ የሚዋሽ ልጅ አይደለም። ሲቀጥል ደግሞ አንቺንም የሚጎዳ ነገር አያደርግም በጭራሽ። እና ደግሞ ያለፈ ሕይወት ላይ ምናልባት የተፈጠሩ ነገሮች ላይ አይታ የሆነ ነገር ደርሷት ምናምን ሊሆን ይችላል እያለ ነበር ግምቱን። ብሩኬ ምክንያቱን ሀይሚን ካገኘ ጀምሮ ምንም ማለት ሰው ልጅ ያጠፋል አያጠፋም አይደለም። ግን በቃ አስቤ አስቤ አስቤ ተጨንቄ አጣሁኝ። ምንም ነገር አላገኘሁም። ምናልባት ሜይ ቢ የድሮ ህይወቴ ላይ ምናምን ያገኘችው ነገር ካለ አላቅም። እዛም ደግሞ እኔ አስቤ ለደርስበት አልችልም እያለ ነበር። ያለፈ ማለት ሀይሚዬ ወደ ህይወት ሰዓት መጣ የተፈጠሩ ነገሮች እኮ ሀይሚ ኖርማል ነው፣ ምንም ችግር የለም። ሀይሚ አልነበረችም። ሀይሚ ከመጣች በኋላ የሚፈጠሩ ነገሮች ናቸው ሀይሚን የሚመለከታት ና፣ የድሮ ህይወቴ ላይ ምናልባት የሆነ ነገር ተፈጥሮ እንደሆነ ምናምን ብለህ መጨነቅ ብሩኬ አይጠበቅብህም ብዬ ነው ማስበውኝ ና ሀይሚዬም ደግሞ ብሩኬን የምትፈልጊው ከሆነ ማለት ተለያይታችሁ አትለያዩም። ምን በቃራት ነጥብ ማለት ትጨቃጨቃላችሁ፣ የሆነ ነገር ይፈጠራል፣ የሆነ ነገር ይደረጋል። ግን ተለያይታችሁም አት ለያዩ ሰዎች ስለሆናችሁ ያጠፋውን በግብጽ ንገሩ። እንዲህ ካሜራ መደቀን ቪዲዮ ላይ መምጣት አይጠበቅብሽም የግድ ማለት ነው፣ እና አጠገብሽ አመጥሽ ጠይቁ። የወደፊት ባልች እስከሆነ ድረስ ከዛ በኋላ ተስማምታችሁ ወደ ቪዲዮ ትመጣላችሁ። አይ ኦዲንስ አንዴ አይቶታል ሰምቶታል። መስማት አለበት ካላችሁም ዌልካም፣ እኔ ለመስማት ዝግጁ ነኝ። ሀይ ብዬ ቆንጆ ማለት ነው ና

ሀይሚን ብቻዋን አግኝቶ ሀብቴ እንደሚያዋራት ያው ብሩኬን አውርቶታል። በቃ ብሩኬ ጋር ምንም ነገር የለም፣ ግን የግድ ሄደ ምንም የሚፈጠር ምንም አጥፋም አታጥፋም ይቅርታ ጠይቃት ብሎታል። ብሩኬም ደግሞ እኔ ጥፋቴን ሳላቅ ይቅርታ እንዴት ጠይቃት፣ ምኑን ብዬ ልጠይቃት እያለ ግራ ስለተጋባ ሀብቴ ሀይሚዬን ለብቻዋ አውርቶ ምን እንደተፈጠረ ማጋኖ ጥፋቱ ብሩኪ አጥፍቷል ወይ ምንድን ያጠፋ ወይንስ ደግሞ ሁለታችሁን ለመለያየት ሰዎች በመካከላችሁ ገብቶ ነው ወይ የሚለውን ነገር በደንብ አጣርቶ እንደሚያስማማቸው ያው ቃል ገብቶልናል፣ ሀብቴ ማለት ነው። እና አስማማልን፣ ቆንጥታቸው፣ ምንም ችግር የለ። ሁለቱም ታናናሾች ናቸው፣ ገባ ብለህ ማለት ነው። ልምዝግ አርጋቸው ሀብቴ፣ ከዛ ልካቸውን ይገባሉ። ቡታጅራ ሆኖ የምን መጣላት የምን መነጫነጭ? እንደዛ ብሎ ነገር የለም። ሀይሜን ብሩኬም ማለት ነው ቤተሰብ ከሆናችሁማ እንደዛ አይነት ነገር ማየትም መስማትም አንፈልግም። ኤኔስ ወዳጆቼ፣ ቤተሰቦቼ፣ ውዶቼ ወዳችኋለሁ ባይ